ሰላም ጤና ይስጥልን። በመላው ዓለም የምትገኙ የተወደዳችሁ የሮሃ ቲቪ ተከታታዮች የመስከረም 22 2018 ዓ ም የምሽት ዜናዎችን ይዘንላችሁ ቀርበናል። አፋባሃ በወታደራዊ ዘመቻ ድል ሲያደርግ ባቀረበው የምህረት አዋጅም የአገዛዙ ወታደሮች መግባት ጀምረዋል። ዝርዝር ግንባር መረጃዎች አለን። የብልጽግናው ቡድን በፋኖ ለደረሰበት ሽንፈት የትግራይና የኤርትራ ኃይሎችን ሰበብ ማድረጉ ማደናገሪያ መሆኑን ፋኖ አበበ ፈንታው ገልጿል። አቢይ አህመድ አሜሪካውያን ለመንግስታቸው ለምን እንደ ብልጽግና ኮሪደር አ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

አፋብሃ በወታደራዊ ዘመቻ ድል ሲያደርግ ባቀረበው የምሕረት አዋጅም ያገዛዙ ወታደሮች መግባት ጀምረዋል። የአማራ ፋኖ ብሔራዊ ኃይል ምዕራብ አማራ ቀጠና ቴዎድሮስ እዝ ጎጃማገው ምድር ክፍለ ጦር የአስር አለቃ ኤፍሬም አጥናፎ ብርጌድ ዛሬ ባካሄደው ኦፕሬሽን ጠላትን ከጥቅም ውጭ ማድረጉን አስታውቋል። አስር አለቃ ኤፍሬም አጥናፎ ብርጌድ ዛሬ ከጠዋቱ ሶስት ሰዓት ጀምሮ በወሰደው ለአስጨራሽ ውጊያ በወገን በኩል አመርቂ ድል ማስመዝገቡን ይፋ አድርገዋል። የፋኖ ጦር የብልጽግናን ወንበር አስጠባቂ ሰባ ሶስት ሶስተኛና ሰባ ስድስተኛ ክፍለ ጦር ሰራዊት አባላት ከአምሳልታ መሽጎ ጥቃት እንደሚደርስበት መረጃ የሰማው ወደ ፋክታ መፈርጠጥ ላይ ያለ በተለምዶ አስዋ መገንጠያ ተብሎ ከሚጠራ ሰፈር ሚስጥራዊ ደፈጣ ተይዞበት የህይወትና የንብረት ኪሳራ እንዳደረሰበት ተነግሯል። በዚህም መሰረት በወዲያው ኦፕሬሽን ስራ አንድ ወንበር አስጠባቂ የብርሃኑ ጁላ ወታደር ወደማይመለሱበት ሲሸኙ፣ ብዛት ያለው የአገዛዙ ሰራዊትም ቁስለኛ በመሆን ወደ አዲስ ቅዳም ጤና ጣቢያ ተወስዷል። በሌላ ተያያዥ ዜና የአፋ ብሃም አማራ ቀጠና ንጉስ ሚካኤል አሊኮር እስከ መስከረም 30 2018 ዓ ም የሰጠውን የምህረት አዋጅ ተከትሎ በርካታ ኃይል ከጠላት ተነጥሎ ወደ ፋኖ እየገባ መሆኑ ተረጋግጧል። ሰሞኑን በዘመቻ አርበኛ አደማሌ ወይም አባናደው የአፋ ብሃ ምስራቅ አማራ ቀጠና ንጉስ ሚካኤል አሊኮር በርካታ ቀጠናዎችን መቆጣጠሩ ይታወሳል። በተንታና መቅደላ እንዲሁም በከላላና ጃማ ብሎም በመካነ ሰላም ግንባር የኮሩ ሰራዊት ቁልፍ አካባቢዎችን ከጠላት በመንጠቅ ሙሉ በሙሉ በመቆጣጠር ሲሆን የሲቪል አስተዳደር መዋቅር ከመዘርጋቱ ባሻገር የጠላት ኃይል ቀንደኛ አዋጊዎችን ስፍር ቁጥር ከሌለው ሰራዊት ጋር እስከ ወዲያኛው መሸኘት መቻሉን የኮሩ ዋና አዛዥ አርበኛ አብነው ታደሰ በትናንትናው ዕለት ተናግረዋል። አርበኛው ትናንት ይፋ ያደረገውን የምህረት አዋጅ ተከትሎ በዛሬ ዕለት ብቻ አንድ ቡድን የሚሆኑ ሚሊሻዎች በመካነ ሰላም ግንባር የከዱ ሲሆን ቁጥራቸው ያልተገለጸ የ23ተኛ ክፍለ ጦር አድማ ብተና አባላትም ከካምፕ መጥፋታቸው ታውቋል። የብልጽግና ቡድን በፋኖ ለደረሰበት ሽንፈት የትግራይና የኤርትራ ኃይሎች ሰበብ ማድረጉ ማደናገሪያ መሆኑን ፋኖ አበበ ፈንታው ገለጸ። የአፋብሃ የምስራቅ አማራ ቀጠና ሚኒሊክ እዝ የህዝብ ግንኙነት ፋኖ አበበ ፈንታው ሰሞንኛውን የብልጽግና ቡድን ሽንፈት የመደበቅ እንቅስቃሴ አጣጥሏል። ፋሽስቱ የብልጽግና ግዛት ሰሞኑን በአፋብሃ ሚኒሊክ እዝ በዘመቻ አርበኛ አደም አሊ ወይም አባናደው የደረሰበትን ከባድ ሽንፈት ላለመቀበል ፋኖ የተዋጋኝ ብቻውን አይደለም ከትግራይና ከኤርትራ ኃይሎች ጋር ሆኖ እና ሌሎችን ምክንያቶችን ሲደረድር ሰንብቷል ሲል አርበኛ አበበ ፈንታው ገልጿል። ፋኖ ከፈጣሪው በታች ትጥቁም ስንቁም ሁሉ ነገሩ በውስጥም በውጭም ያለ የአማራ ህዝብ መሆኑ የአደባባይ ሐቅ ነው ያለ ሲሆን ፋኖ ከፈጣሪው በታች ራሱን ችሎ የቆመ ነው ያለው ፋኖ አበበ። ተኩሱም አሸናፊነቱም ድል አድራጊነቱም የአባት ያት የቅድማ አያቶቹ በአጠቃላይ ስሪቱ ነው በማለት ገልጿል። ነገር ግን አብይ አህመድ ሽንፈቱን ላለመቀበል ፋኖ ከትግራይና ከኤርትራ ኃይሎች ጋር ሆኖ ነው የወጋኝ እያለ በሚዲያ ሚሊሻዎቹ በኩል ሲያለቅስ የሰነ የተፈረመበት መሆኑ እንደሚታወቅ አርበኛ አበበ አስረድተዋል። የማልቀስ መብቱም የተጠበቀ ነው ያለው የፋኖ አመራሩ ከዚህ ጋር ተያይዞም ፋኖ የወጋኝ ከትግራይና ከኤርትራ ኃይሎች ጋር ሆኖ ነው የሚለውን ለቅሰውንና ውንጀላውን በሀሰት ፕሮፓጋንዳ ለማጀብ ምንም ፋኖ ባልተማረከበት ሁኔታ ሀራ መሬት እየተባለ ከሚጠራው ቦታ የጌታቸው ረዳ ቡድን አባል የሆኑ የትግራይ ተወላጅ ታጣቂዎችን በማምጣት ፋኖ ጋር ሆነን ስንዋጋ ወልዲያ ዙሪያ በመከላከያ ተማረክን እንዲሉ በማድረግ ዛሬ መስከረም 22 2018 ዓ ም ደሴ ከተማ ፋና ቲቪ ቀረጻ እያካሄደ መሆኑን ለማረጋገጥ እንደተቻለ ጠቁሟል። ስለሆነም ፋኖ በብልጽግናው ቡድን በሐሰት ፕሮፓጋንዳና ውንጀላ፣ እንዲሁም ሌሎች ምክንያቶች ቢደረደሩ የጀመረውን የአማራ ሕዝብ የህልውና ተጋድሎ ለድል ከማብቃት የሚያደናቅፈውና የሚያግደው አንዳችም ሁኔታ እንደሌለ ሊታወቅ ይገባል ሲል የአፋ ብሃ ምስራቅ አማራ ሚኒሊክ እዝ ሕዝብ ግንኙነት ፋኖ አበበ ፈንታው ገልጿል። አብይ አህመድ አሜሪካውያን ለመንግስታቸው ለምን እንደ ብልጽግና ኮሪደር አትሰሩልንም የሚል ጥያቄ እያነሱ ነው ማለታቸው እያነጋገረ ነው። አብይ አህመድ ዛሬ ሐሙስ መስከረም 22 2018 ዓ ም ከሶማሌ ክልል መዲና ጅግጅጋ ከተማ በቪዲዮ ባስተላለፉት መልእክት ላይ የኮሪደር ልማትን ለማጣጣል የሚሞክሩ ያሏቸውን አገራት በከፍተኛ ሁኔታ ሲዘልፉና ሲነቅፉ ተስተውሏል። አብይ አህመድ አዲስ አበባን ጨምሮ በአንዳንድ ከተሞች ሚሊዮኖችን አፈናቅለው መቶ ሺዎችን አደህተው ሳርና አበባ መትከላቸው ይታወቃል። ነባር መ ደሮችን ንደው ቤተ እምነቶችን ተዳፍረው ቅርሶችን አውድመው ይህን በአገር ኢኮኖሚ ላይና በህዝቡ ኑሮ ላይ እምብዛም ጠቀሜታ የሌለውን ኮሪደር ሲሰሩ ኖረዋል። ታዲያ የአሜሪካ መንግስት ከሁለት ቀን በፊት ይህ የኮሪደር ስራ የአሜሪካንን ጨምሮ ሌሎች ባለሀብቶችን እንዳባረረ ገልጾ ኮሪደሩ ከጥቅሙ ይልቅ ጉዳቱ ማመዘኑን ጠቁመዋል። የድርጅቶችን በር ዘጋ፣ የባለሀብቶችን በዘላቂነት የልማት ፍላጎት ያጠፋ መሆኑንም የአሜሪካን መንግስት ሪፖርት አመልክቷል። በዚህም የአሜሪካ ባለሀብቶች ከኢትዮጵያ መሸሻቸውን አሜሪካ በይፋ አሳውቃለች። ታዲያ አብይ አህመድ ይህ ሪፖርት በወጣ በቀናት ውስጥ ራሳቸው መስራት ያልቻሉትን ስለሰራን ቀኑብን ሲሉ አሜሪካን ለመዝለፍ ሞክረዋል። የአሜሪካ መንግስት በኮሪደር ልማት ፕሮጀክት ምክንያት በአስር ሺዎች የሚቆጠሩ ነዋሪዎች መፈናቀላቸውን የሚገልጽ ሪፖርት ካወጣ ከቀናት በኋላም ነው የአብይ ይህ ዘለፋ የተከተለው። የኢትዮጵያን የኢንቨስትመንት አመችነት ሁኔታ የሚዳስሰው ና በአሜሪካ የውጭ ጉዳይ መስሪያ ቤት የተዘጋጀው ሪፖርት የኮሪደር ልማት ከንብረት መብቶች ጥበቃ አንጻር ስጋት መደቀኑን አመልክቷል። አዲስ አበባን ጨምሮ ቢያንስ በአርባ ከተሞች እየተካሄደ ባለው በዚህ ፕሮጀክት ምክንያት በውጭ ዜጎች ባለቤትነት የተያዙ ቤቶችና ንግዶች ጠመንጃ ተደቅኖ ጭምር እንዲፈናቀሉ መደረጉን ይገልጻል። ከይዞታቸው ያልተነሱ የንግድ ስፍራዎች ደግሞ ፊት ለፊት ባሉ መንገዶች መፍረስ የተነሳ ስራቸውን የማይቻል ደረጃ ላይ እንደደረሰና ከስራ እንዲወጡ እንደተገደዱ ያስረዳል። በኮሪደር ልማት ፕሮጀክት ምክንያት የታየው ይህ የማባረር አካሄድ የባለሀብቶችን በኢትዮጵያ ኢንቨስት የማድረግ ፍላጎት እንደገደ እንደተመደበ በአሜሪካ መንግስት የተዘጋጀው ሪፖርት አስፍሯል። አብይ ግን የኮሪደር ልማት ያልነው ስራ፣ ስራ በመፍጠር የጭስ አልባውን ኢንዱስትሪ በማነቃቃት የሰዎችን የአኗኗር ዘይቤ በማሻሻል እየተጫወተ ያለው ሚና በጣም ከፍተኛ ነው በማለት ከእውነታው የተጣላ ሀሳብ ሲሰጡ ተደምጠዋል። ብዙዎች የኮሪደር ልማትን እንዲጎበኙና ለመማር ጥያቄ እንዲያቀርቡ በመናገርም አብይ ታብየዋል። የትኛውም አገር ዜጋውን ማፈናቀል፣ የአገርን ኢኮኖሚ ቅድሚያ በማይሰጠው ስራ ላይ ማዋል ሊከብደው ይችላል እንጂ የሳር ተከላ የቤት ፈረሳና የማፈ ፈና ቀን ልምድን ሊወስድ አይችልም ይላሉ አስተያየት ሰጪዎች። ይሁን እንጂ በተለይ ራቅ ያሉ አካባቢዎች የሚገኙ አንዳንድ አካላት የኮሪደር ልማትን ድንቅ ስራ እንደማይቀበሉ ተናግረዋል። ይህም በትውልድ ቅብብል ውስጥ አገር ሰርተው ለጨረሱት አሜሪካኖች የተላለፈ መልእክት ነው። ምክንያቱም አሜሪካ ውጪ የትኛውም አገር በኮሪደር ልማቱ ላይ ሪፖርት አላወጣም። ስለ አሜሪካኖቹ ሲናገሩም አንደኛ እነሱም ላይ ጥያቄ እየመጣባቸው ነው እንኳን እናንተ አፍሪካ እንዲያደረገ ነው እና ለምን አትሰሩም የሚል ጥያቄ ተነስቶባቸዋል ተደርጓል ብለዋል። ይህ ፈገግ የሚያሰኘው የአብይ ሀሳብም አሜሪካውያን ለምን ከአብይ ኮሪደር ተምራችሁ ለእኛም ኮሪደር አትሰሩልንም የሚል ጥያቄ እንደተነሳባቸው መናገራቸው ነው። ይህ የአሜሪካ ሪፖርትና የአብይ ምላሽ የሚያሳየው ከሰሞኑ ሩሲያ ደርሰው የመጡት አብይና አሜሪካ ግንኙነታቸው መሻከሩን ነው። በአንጻሩ ኢሳያስ አፈወርቂ ከአሜሪካና ከምዕራባውያን ጋር ያላቸውን ግንኙነት እያደሱ ታይተዋል። በአረርቲ ማርያም ቤተ ክርስቲያን የደረሰው የርብራብ መደርመስ አደጋ 14 ዓመት የቆየ እንጨት በመጠቀም የመጣ መሆኑ ተገለጸ። በአረርቲ ቅድስት ማርያም ቤተ ክርስቲያን በእንጨት ርብራብ መደርመስ በበርካታዎች ሞትና ጉዳት ያደረሰው መወጣጫ እንጨቱ 14 ዓመት የቆየና የበሰበሰ በመሆኑ ነው ሲል የምንጃር ሸንኮራ ወረዳ ፖሊስ ገልጿል። የወረዳው ፖሊስ አዛዥ ኢንስፔክተር አህመድ ገበየው 14 ዓመት አይደለም አምስት ዓመትም ሊያገለግል የማይችል በዝናብ የበሰበሰ የቆየ እንጨት መወጣጫ ሆኗል ሲሉ መናገራቸውን ቲግቫ ኢትዮጵያ ዘግቧል። ማንም ሰው የትኛውን ቦታ ከአደጋው መማርና ተሞክሮ መውሰድ አለበት ያሉት ኢንስፔክተሩ ለ14 ዓመት የቆየ መሰላል መጠቀም ለእንደዚህ አይነት አደጋ ይዳርጋል ብለዋል። የመወጣጫ እንጨቱ የቆየ መሆኑ የደረሰው አደጋ መንስኤ ስለመሆኑ የተጠየቁት የአረርቲ ከተማ ከንቲባ አቶ ተሻለ ጥላሁን ግን እንጨቱ ቢቆይም እየታደሰ ነው ለአገልግሎት የሚውለው ብለዋል። ከንቲባው እንጨቱ በየጊዜው እየታደሰ ለተለያየ አገልግሎት የሚሰጥ ነው ሲሉ ገልጸዋል። በየጊዜው የተጠናከረ እየሄደ ነው እንጂ የእንጨቱ መሠረቱ ከተሰ እየተሰራ ቆይቷል። ግን ደግሞ ዋናው መሰረታዊ ጭብጥ ባለሙያዎች እላዩ ላይ ነው የሚውሉት። የተደረመሰው መሸከም ከሚችለው አቅም በላይ ስለሆነበት ብቻ ነው ብለዋል ከንቲባው። የአደጋው ምክንያት በጣም በርካታ ህዝብ ተሸክሞ ስለነበር ነው ሲሉም አክለዋል። በሌላ በኩል የሟቾቹን ቁጥር በተመለከተ ኢንስፔክተር አህመድ እየጨመረ ይሄዳል ብለን እንጠብቃለን። ኮማ ውስጥ ያሉ ወደ ሆስፒታል ይሄዱም አሉ። የመሰበር አደጋ አጋጠማቸውን ሰው በግሉ ለማሳሸት ወደ ወጌሻ እየተወሰዱ የሞቱ እንዳሉ ሰምተናል ብለዋል። በጋዛ የሚገኙ የሐማስ አመራሮች የትራምፕን የተኩስ አቁም ስምምነት መቃወማቸው ተሰማ። በሐማስ እና በእስራኤል መካከል የሰላም ስምምነት እንዲደረስ ጥረት እያደረጉ የሚገኙት አደራዳሪዎች በጋዛ የሚገኙትን የሐማስ ወታደራዊ አመራር ማነጋገራቸውንና አዲሱን የአሜሪካ የተኩስ አቁም እቅድ እንደማይቀበሉት መናገራቸውን ቢቢሲ ከምንጮቹ መስማቱን ጠቅሶ ዘግበዋል። በጋዛ የሚገኙት የሐማስ ወታደራዊ አመራር ኢዝአልዲን አልሃዳድ እቅዱ የሐማስን መጨረሻ ለማፋጠን የቀረበ ነው ብለው እንደሚያምኑና ቡድኑ ተቀ ቀበለው አልተቀበለው ለመዋጋት ቁርጠኛ መሆናቸው ተነግሯል። ፕሬዚዳንት ዶናልድ ትራምፕ ያቀረቡት ሀያ ነጥቦች ያሉት የጋዛ የሰላም እቅድን እስራኤል ተቀብላለች። እቅዱ ሐማስ ትጥቁን እንዲፈታ እና በወደፊቷ ጋዛ ላይ ምንም ድርሻ እንደማይኖረው ያትታል። በኳታር የሚገኙት የተወሰኑ የሐማስ የፖለቲካ አመራሮች እቅዱን ለመቀበል ፍላጎት ያሳዩ ቢሆንም ነገር ግን ቡድኑ ያገታቸው ግለሰቦች በእጃቸው ስለሌሉ ተጽዕኗቸው እምብዛም ነው ተብሏል። አርባ ስምንት ታጋቾች በሐማስ እጅ ያሉ ሲሆን ከነዚህ መካከልም ሀያዎቹ በህይወት ት መኖራቸው ይታመናል በሐማስ ውስጥ ላሉ አመራሮች ሌላው በቅዱ ለመስማማት አዳጋች ያደረገባቸው በተኩስ አቁም በተስማሙ ሰባ ሁለት ሰዓታት ውስጥ ሁሉንም ታጋቾች እንዲያስረክቡ የሚለው የእቅዱ ክፍል እንደሆነ ተጠቁመዋል ይህ የሚሆን ከሆነ ሐማስ የሚደራደርበት ምንም ነገር በእጁ ላይ አይቀርም የሚለው ሀሳብ የሐማስ መሪዎችን አስግቷል ምንም እንኳን ትራምፕ እስራኤል ለቅዱ ተገዥ ትሆናለች የሚል ዋስትና ቢሰጡም በሐማስ በኩል ግን ታጋቾቹን ከተረከበች በኋላ ወታደራዊ ዘመቻዋን አጠናክራ ትቀጥላለች የሚል ጥርጣሬ እንዳለ ተመላክቷል በተለይ ደግሞ በኳታር ዶሃ የሐማስ አመራርን ለመግደል ያለ አሜሪካ ይሁንታ እርምጃ መውሰዷ ጥርጣሬው ከፍ እንዲል አድርጓታል ተብሏል። ከአሜሪካና ከአረብ ሀገራት የተውጣጣ ጊዜያዊ ዓለም አቀፍ አረጋጊ ኃይል በጋዛ ይሰማራል መባሉን ደግሞ የሐማስ አመራሮች የሌላ አይነት ወረራ ነው በማለት ተቃውመውታል።